አንድ ወርቃማ ዓሣ ከባህር ውስጥ ወጥቶ ምኞቶችን ሁሉ እያሳካ ነው። የአንዲት ሴት ጥያቄ ግን አላልቅ ብሏል። ምን ያጋጥማቸው ይሆን? ታሪኩን አብረን እንከታተል። አሳ አጥማጁና ሚስቱ። ከዕለታት በአንድ ቀን ጸጥ ባለ ሰማያዊ ባህር ዳርቻ አቅራቢያ ድሃ ዓሣ አጥማጅና ሚስቱ ኤልሳቤል ይኖሩ ነበር። ቤታቸው በጣም ትንሽ አሮጌ ጎጆ ነበረች። ግድግዳዋ የተሰነጠቀ፣ መንቀሳቀስ የሚያስቸግር ጠባብ ቤት ነበረች ግን ዓሣ አጥማጁ በየማለዳው ወደ ባህር ይሄድና መረቡን ይጥልና እንዲህ ይላል፣ እባክ ባህር ሆይ ዛሬ መልካም ዓሣ ስጠኝ፣ እያለ ይለምን ነበር። አንድ ቀን ግን በጣም አስገራሚ ነገር ተፈጠረ። መረቡን ዘርግቶ ዓሣ ሲጠብቅ ውሃው ማብረቅረቅ ጀመረ። በድንገት አሳ አጥማጁ ትልቅ የሚያብረቀርቅ ወርቃማ አሳ በመረቡ ያዘ። አሳው ደግሞ የሚያወራ ነበረ። አሳው እንዲህ አለ፣ እባክህ ልቀቀኝ፣ እኔ እውነተኛ አሳ አይደለሁም፣ ድግምት የተደረገብኝ ልዑል ነኝ አለው። አሳ አጥማጁም በድንጋጤ ዘሎ ተነሳ። የሚያወራ አሳ! ወርቃማ አሳ በፍጥነት እንዲህ አለ፣ ኦ ከሚያወራ አሳ ጋር እኔ ችግር አልፈልግም። አሁን ከዚህ ዋኝና ሂድ ብሎ አሳውን ባህር ውስጥ ለቀቀው። እናም ወርቃማው ዓሳ ወደ ትልቁ ባህር ውስጥ ተመልሶ ገባና ጠፋ። አሳ አጥማጁ ወደ ቤቱ ሲሄድ ሚስቱን ሁሉንም ነገር ነገራት። ኢልሳቤል በንዴት ጮኸች፣ አንተ አስማተኛ አሳ አግኝተህ ምንም ሳትጠይቀው ለቀከው። በል አሁኑኑ ተመልስና ደስ የሚል ቤት እንዲሰጠን እንደምንፈልግ ንገረው አለችው። አሳ አጥማጁ ሐሳቡን ባይወደውም እሷን ላለማስቀየም ወደ ባህሩ ተመልሶ ሄደ። አሳ አጥማጁ ባህሩ ጋር ሲደርስ እንዲህ ብሎ ተጣራ፣ ኦ የባህር አሳ ባክህና አለው ወርቃማው አሳ ዋኝቶ ቀረበና፣ ምን ትፈልጋለህ ጋሼ አለው። አሳ አጥማጁም ሚስቴ ኢልሳቤል ትንሽ ቆንጆ ቤት ትፈልጋለች አለው። አሳውም ወደ ቤት ተመልሰ ሂድ፣ ያልከው ቤት ተዘጋጅቶ ይጠብቀሃል አለው እና በእርግጥም አሳ አጥማጁ ወደ ቤቱ ሲመለስ የእነሱ ትንሽዬ ጎጆ በአበቦች በፍራፍሬዎችና ሞቅ ያለ ኩሽና ወዳለው ቆንጆ ቤት ተለውጦ ነበር። ባልና ሚስት በጣም ደስ አላቸው። ግን ደስታቸው የቆየው ለአንድ ሳምንት ብቻ ነበር። አንድ ማለ ኢልሳቤል ከእንቅልፏ ተነስታ አኩርፋ ቁጭ አለች። ይህ ጎጆ በጣም ትንሽ ነው ትልቅ የድንጋይ ቤተ መንግስት እፈልጋለሁ፣ አለች። ዓሣ አጥማጁ ራሱን ነቀነቀ። ኦ ሚስቴ፣ ለምን አለ። ግን ኢልሳቤል ጮክ ብላ አጥብቃ ጠየቀች። ስለዚህ ዓሣ አጥማጁ እያዘነ ዳግም ወደ ባህሩ ሄዶ ተጣራ። ወርቃማው አሳ መጣ። ሚስቴ የድንጋይ ቤተ መንግስት ትፈልጋለች ተፈልጋለች አለ እየፈራ። ዓሣውም መለሰ፣ ወደ ቤት ሂድ፣ ተዘጋጅቶ ይጠብቀሃል አለው። እና ዓሣ አጥማጁ ወደ ቤቱ ሲመለስ ዘበኞች፣ አገልጋዮችና ወርቃማ ወንበሮች ያሉት ግዙፍ የሚያብረቀርቅ ቤተ መንግስት አገኘ ይገኛል። አሳ አጥማጁ አሁን ሚስቱ እርካታ እንደምታገኝ ተስፋ አድርጎ ነበር፣ ግን ኢልሳቤል በዚህ ያላበቃችም ነበር። ንጉሥ መሆን እፈልጋለሁ፣ ሂድና አሳውን ጠይቀው አለችው። ንጉሥ ግን ለምን ሲል አሳ አጥማጁ አለቀሰ። እሷ ግን ይበልጥ እየጮኸች አሁን ሂድ አለችው። እናም አሳ አጥማጁ ወደ ባህሩ ተመልሶ ሄዶ ወርቃማ አሳውን መጣራት ጀመረ። አሳውም እንደገና መጣ። አሳ አጥማጁ በለስላሳ ድምፅ እንዲህ አለ። እሷ ንጉሥ መሆን ትፈልጋለች። አሳውም ወደ ቤት ተመልሰ ሂድ ሁሉም ነገር ተዘጋጅቶ ይጠብቀሃል አለው። እናም አሳ አጥማጁ ወደ ቤት ሲመለስ ቤተ መንግሥቱ በጣም ትልቅ ሆኖ ወታደሮች በኤልሳቤል ዙሪያ ተደርድረው ጠበቁት። እሷም በዙፋኑ ላይ ጉብ ብላ ነበር። የሚገርመው ግን አሁንም ቢሆን ኢልሳቤል ደስተኛ አልነበረችም። አሁን መሆን የፈለገችው ደግሞ ንጉሰ ነገስት ነበር። እናም አሳ አጥማጁ ወደ ባህሩ ተመልሶ ሄደና ወርቃማ አሳውን መጣራት ጀመረ። አሳው እንደገና መጣ። አሳ አጥማጁ በለስላሳ ድምፅ እንዲህ አለ። እሷ ንጉሰ ነገስት መሆን ትፈልጋለች። አሳውም ወደ ቤት ተመልሰ ሂድ ሁሉም ነገር ተዘጋጅቶ ይጠብቀሃል አለው። እናም አሳ አጥማጁ ሲመለስ ቤተ መንግስቱ በጣም ትልቅ ሆኖ፣ ወታደሮች በኢልሳቤል ዙሪያ ተደርድረው ጠበቁ ተጠበቁት ኤልሳቤልም በዙፋኑ ላይ ጉብ ብላ ነበር። የኤልሳቤል ጥያቄ ግን አሁንም አላለቀም ነበር። አሁን መሆን የፈለገችው ደግሞ ጳጳስ ነበር። እናም አሳ አጥማጁ ወደ ባህሩ ተመልሶ ሄዶ ወርቃማ አሳውን ለመነው። አሳው እንደገና ታየ። አሳ አጥማጁ በለስላሳ ድምፅ እንዲህ አለ፣ እሷ ጳጳስ መሆን ትፈልጋለች። አሳውም ወደ ቤት ተመልሰህ ሂድ፣ ሁሉም ነገር ተዘጋጅቶ ይጠብቀሃል አለው። እናም አሳ አጥማጁ ወደ ቤት ሲመለስ ኤልሳቤል ጳጳስ ሆና ጠበቀችው። ኤልሳቤል በመጨረሻ የ የሁሉም ነገር ገዢ መሆን ፈለገች። የፀሐይ፣ የጨረቃ፣ የዓለም በሙሉ ገዢ መሆን ፈልጋለች። እናም አሳ አጥማጁ እንደፈረደበት ወደ ባህሩ ተመልሶ ሄዶ ወርቃማ አሳውን መጣራት ጀመረ። አሳው እንደገና ታየ። አሳ አጥማጁም እንዲህ አለ፣ እሷ የሁሉም ነገር ገዢ መሆን ትፈልጋለች። ለመጀመሪያ ጊዜ አሳው በድንጋጤ ቆመ። ከዚያም እንዲህ አለ፣ ወደ ቤት ተመልሰ ሂድ ወደ አሮጌ ጎጆቹ ተመለሱ። አሳ አጥማጁ ቀስ እያለ ተመለሰ። ትላልቆቹ ቤተ መንግሥቶች ጠፍተዋል። አገልጋዮቹም ጠፍተዋል። እናም አሮጌ ጎጆቸው እንደገና አቆሞ ነበር። ኤልሳቤል በጸጥታ ተቀምጣለች። በመጨረሻም መስገብገብ ሁሉንም ነገር እንደሚያሳጣ ተገንዝባለች። ከዚያ በኋላ አሳ አጥማጁና ሚስቱ ባላቸው ነገር ደስተኛ ሆነው አሳ እያጠመዱ አትክልቶችን እየተንከባከቡ መኖር ጀመሩ። አሁን አብረው ይጫወታሉ፣ ፀሐይ ስትጠልቅ ይመለከታሉ። ኤልሳቤል በአሳ ማጥመዱ ላይ ትሳተፋለች። ኤልሳቤል ያሳለፈችውን ስታስታውስ በጣም ስግብግብ ሆኜ ባሌን አስቸግሬው ነበር ትላለች። ስግብግብነት ችግርን እንጂ ሌላ ነገር አያመጣም እና ከዚያ ቀን ጀምሮ ባላቸው ነገር ተደስተው፣ በምስጋና በሰላምና በደስታ ኖሩ ይባላል። ታሪኩ በዚሁ ተፈጸመ። ተረቱ ከተመቻቹ ቻናሉን ላይክ እና ሰብስክራይብ በማድረግ ሌሎች ተረቶችን ማግኘት ትችላላችሁ። ተረት ከቡቡ ጋር